በ 34ኛው ሳምንት የእንግሊዝ ፕሪምየር ሊግ የአርንስሎቱ ሊቨርፑል ለሃያኛ ጊዜ የእንግሊዝ ፕሪምየር ሊግን ሻምፒዮን መሆኑን አረጋግጧል ቶትናም ሆትስፐርን አንፊልድ ላይ አስተናግዶ አምስት ለአንድ ማሸነፍ የቻለው የአርንስሎቱ ሊቨርፑል ለሃያኛ ጊዜ የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን በ82 ነጥብ በ34 ጨዋታ 82 ነጥቦችን በማስመዝገብ ከአርሰናል በመብለጥ እንግዲህ የእንግሊዝ ፕሪሚየር ሊግን ሻምፒዮን መሆኑን ዛሬ አረጋግጧል። የአንስሎት ልጆች በሚገርም አይነት ካምባክ አንድ ለባዶ ከመመራት ተነስተው በዲያዝ በሶቦዝ ላይ በማካሊስተር እንዲሁም ደግሞ በሞሐመድ ሳላ ጎሎች አምስት ለአንድ በሆነ ውጤት ቶትናምን ማሸነፍ ችለዋል። ቀሪ አራት ጨዋታዎች እያላቸው የአርነ ስሎቱ ሊቨርፑል የእንግሊዝ ፕሪሚየር ሊግን ሻምፒዮን መሆኑን አረጋግጧል። ኒዋኪን ስፖርትን ፎሎ ካላደረጋችሁ የፕላስ ምልክቷን እየተጫናችሁ ቤተሰብ ይሁኑ። ሰብስክራይብ ካላደረጋችሁ ዩቲዩብ ላይ ሰብስክራይብ እያደረጋችሁ የዶል ምልክቷን መጫናችሁን አዘንጉ። ኒዋኪን ስፖርት